ሰላም ጤና ይስጥልኝ፣ እንደምን አላችሁ የተከበራችሁ አድማጮች። ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ ያለባቸውን ጉዳዮች ይዘን ቀርበናል። በቅድሚያም አርዕስቱ እናስተዋውቃችሁ የጤና ባለሙያዎች የተቃውሞ እንቅስቃሴ ሲያስተባብር የነበረውና በእንቅስቃሴ ጉልህ ሚና የነበረው ዶክተር ዳንኤል ፈንታነ ታስረዋል። ዶክተር ዳንኤል የጤና ባለሙያዎች ጥያቄ ማስተባበርና በመምራት ላይ የነበረ ዶክተር እንደነበር መረጃዎች ጠቁሟል። አሁን የት ነው ያለው? መረጃውን በዝርዝር የምነግራችሁ ነው የሚሆነው። በሌላ በኩል የኢትዮጵያ ባንክ ዘርፍ ከዛሬ ጀምሮ ለውጭ ባለሀብቶች ከፍት መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት የሚያደርግ አዲስ መመሪያ ዛሬ ይፋ አድርጓል። ይህ መመሪያም በብዙዎቹ ተቃውሞ እየገጠሙ ይገኛል። ለምን ሰሙታላችሁ በሌላ ሰበር ዜና ደግሞ ፋኖ መራዊ ከተማ ላይ ታሪክ ሰርቷል። መራዊ ከተማንም በከፊል ተቆጣጥሯልም። በወታደራዊ አዛዡ ኮማንዶ ሞጀብ የተመራ የኮሎኔል ታደሰ ሙነብርጌድ መራዊ ከተማ ላይ በመከላከያ ላይ እርምጃ ወስጃለሁ ብላለ። በዚህም መራዊ ላይ ተቆጣጠር ያለው እያለ ይገኛል። የምንነግራችሁ ነው የሚሆነው ወይ ደግሞ በጋዛ የሟቾች ቁጥር 84 ሺ መድረሱን ሪፖርት አመላከትም። ይህ አሃዝ የጋዛ ጤና ሚኒስቴር ካወጣው 45650 በ40 በመቶ እንደሚበልጥ ተገልጿል። የጋዛ የሞት ዳሰሳ ጋዛ ሞርታል ሰርቬ በእስራኤልና ሀማስ ጦርነት ምክንያት የደረሰውን ጉዳት ይፋ አድርጓል። በዚህም ወደ 84000 ሰዎች ሞተዋል ብሏል። የምትሰሙት ይሆናል። በሌላ በኩል በአማራ ክልል በጎንደር መተማ መንገድ ላይ መቃ በተባለ ስፍራ ታጣቂዎች ሰኞ እለት በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካታዎች ቆስሏል ተብሏል። እንደ ዋዜማ ራዲዮ ዘገባ ከሆነም በታጣቂዎቹ ከተገደሉ ሹፌሮች መካከል ተሳፋሪዎችና በርካታ አሽከርካሪዎች ታፍነው ተወስደዋል ተብሏል። በመተማ መቃ ያለው ነገር ምንድነው? ነው ትሰሙታላችሁ። ወደ ውጭ ተጉዘን ትራምፕ የኢራን የኒኩሌር ዘታዎችን አልወደመም ሲል ፔንታጎን ያወጣውን ግምገማ ውድቅ አደረጉም። አሜሪካ ቅዳሜ ስነ ስርዓት 2017 ዓ ም በኢራን ላይ የፈጸመችው ጥቃት የኒክሌር ማብላያ ዘታዎችን አልወደመም ሲል የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ ሳይቷልም። ነገር ግን አለቀየው ትራምፕ ይህን ተቃውሟል። ትሰሙታል ውድ የቻናላችን ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ወደ ቀዳሚ መረጃ አለፍን። የአማራ ፋኖ ብሔራዊ ኃይል መራዊ ከተማን ተቆጣጠረም። በወታደራዊ አዛዡ ኮማንዶ ሞጀብ የተመራ የኮሎኔል ታደሰ ሙሉነው ብርጌድ መራዊ ከተማ ላይ እርምጃ ወስዷል ተብሏል። የአማራ ፋኖ በጎጃም ክፍለ ጦር ታደሰ ሙሉነው ብርጌድ በሚያካልላቸውና በተቆጣጠራቸው ቅጥናዎችም ብዙ የጥላት አሰላለፍና ብዙ ነገሮችን እያደረገ ይገኛል ተብሏል። እንግዲህ የትግላችን አብዮት ለህዝባችን ችቦ ለኩሰን ካቀጣጠል ነው ጀምሮ ሁለት ዓመታት ያስቆጠርን መስዋዕትነትን እየከፈል ቢሆንም ትግላችን ከነጻነት ትግል የህልና ትግል ውስጥ እንዳለን ከሜጭ አልፎ መሎ አማራና የአማራ የህልና ትግል የሚደግፍ ሁሉ በር ላይ መድረሳችን እያወቁ ይገኛሉ። ታዲያ ይህን ያልተረዱ ለቅርቡ ራጆች ሰለባ የሆኑ ድርጅታችንን በቅንጭብ የተረዱ የናቁ እንዲሁም ለሆዳችሁ ያደሩ ደካሞች ሰፊ ድልና ተግልዘሮዊት ያልተረዱ የእናታቸውን ውድ ረግጠው በወጡ ባንዳዎች ላይ አሁንም እርምጃ መውሰድ ጀምረናል። በዚህም መሰረት ዛሬ ሰኔ 19 2017 ዓ ም ከቀኑ ስምንት ሰዓት ላይ ብርጌዳችን ቆንጆቹ ሰርጎ ወደ ከተማ መግባት በቪይፒ የተያዙ መከላከያ ቦታዎችን በማስወጣትም አሁን ላይ መራዊ ከተማን በእጃችን አድርገናል። በተወሰዱ እርምጃም ትናንትና ህዝባችንን እና ከድርጅታችን እንድሰለፉ በማስመሰልም የመራዊን የአካባቢውን ህዝብ ጭንብል በመልበስ ሲረፉ ቆይቶ በብርጌዳ የሀገራችን ክትትል ሲደረግበት መስራት በመስራት ከጠላት ጋር የአርበኛ ዘመነ ካሴ ዋና ሎጂስቲክ ነኝ በሚል በውሸት ዶክመንተሪ ፊልም መስራት ህዝባችን ሲኒያውን አብድ ነበርና ህዝባችን ሚኒሻን በሚል አጣቦ አይልበሴ ተቋም ውስጥ ሆኖ ሲመራ የነበረውንም ዋና ሰው ይዘኑ አልፏዋልም። ይህ ሰው ገቢ ተደርጓል። መራዊ ከተማም በግማሽ ይዘን አልፏዋልም። እስካሁን በመከላከያ በኩል ግን የተገለጸ አንዳችም ነገር የለም። በሌላ መረጃ ዶክተሩ ታሰረም የጤና ባለሙያዎች የተቃውሞ እንቅስቃሴ ሲያስተባብር የነበረውና በእንቅስቃሴ ጉልህ ሚና የነበረው ዶክተር ዳንኤል ፈንታን ታስሯልም። ዶክተር ዳንኤል የጤና ባለሙያዎች ጥያቄ ማስተባበርና በመምራ ላይ የነበረ ዶክተር ነው። አሁን ላይ ታስሮ የት እንዳለ አይታወቅም። ሶስተኛ ፖሊስ ጣቢያ ታስሮ እንደነበረ የሚታወቅ ሲሆን አሁን ላይም ወደ ዝዋይ ወስድ ወታ ላይተባ ላይ ይገኛል። የጤና ባለሙያዎች ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ እንዲመጣ ቢታዘዘም ጥያቄያችን ሳይመለስ ለመምጣት አልገደድም። ቅድሚያ ጥያቄያችን ይመለስ፣ ስንት ሰው እየሞተ ነው። ጥያቄያችን የመሸወጃ ሳይሆን የህሉና ያለ ሲሆንም ይህን ሳይመለሱ ግን ሰብስቦ ቢነግሩን ጥቅም የለውም ሲል በደብዳቤ ለጠቅላይ ሚኒስትሩ ያስገባ ነበርም። ይህን ተመልክቶም ታዲያ ጠቅላይ ሚኒስትሩ በዚህ የተቆጡ ሲሆንም ይህ ሰውዬ ታስሮ ይያዝ ብለው፣ ዶክተር ዳንኤል ፈንታነህ መታሰሩን በቤተሰቦቻቸው ለቢቢሲ ገልጸዋልም። በሌላ በኩል የኢትዮጵያ የባንክ ዘርፍ ከዛሬ ጀምሮ ለውጭ ባለሀብቶች ክፍት ሆነም። ታዲያ ይህ አሁን ላይ ተቃውሞ እያስነሳ ይገኛል። የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍቶ የሚያደርግ አዲስ መመሪያዎችን ይፋ አድርጓልም። ይህ አዲሱ የፍቃድ አሰጣጥ መመሪያም ለመጀመሪያ ጊዜ የውጭ ባለሀብቶች ባንኮችና ሌሎች ስትራቴጂካዊ ባለሀብቶች ጨምሮ በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ያስችላል ተብሏልም። ብሔራዊ ባንክ ዛሬ 19217 ዓ.ም ባወጣው መግለጫ መመሪያው የውጭ ተዋናዮች የባንክ ዘርፍ እንዲቀላቀሉባቸው በርካታ መንገዶች ያቀርባል። ከነዚህም መካከልም ቅርንጫፍ ባንኮች የውጭ ቅርንጫፍ ወይም የወኪል ቢሮዎችን ማቋቋም ይገኙበታል። ይህን ተከትሎም የኢትዮጵያ ብሔራዊ ባንክ ይህ ሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን የገለጸ ሲሆንም፣ የውጭ ባንኮች እና ባለሀብቶችም ማመልከቻዎቻቸውን ከዛሬ ጀምሮ ለብሔራዊ ባንክ እንደሚችሉ ማቅረብ እንደሚችሉ አስታውቋልም። ታዲያ አንዳንድ የመጣኔ ሀብት ባለሙያው ይህ ውሳኔ የችኮላ ነው ብሏልም። አሁን ላይ ችግር ባለበት እንዲሁም ደግሞ የዶላር እጥረት በስፋት ባለበት ሰዓት ባንኮችን መጋበዝ ዶላሩን ከሀገር ሊሸሽ ማድረግ አቅም እንዳለው በማንሳትም በተለይም ደግሞ በከተማዋና በአገሪቱ ያለውን የኑሮ ውድነትን የሚያባብስ ተግባር በመሆኑ ብሔራዊ ባንክ የሰራው ነገር የሚያስጠይቅ ሲሉ የኢትዮጵያ የኢኮኖሚ ባለሙያዎች ማህበር እንዲሁም ደግሞ አንዳንድ የምጣኔያት ባለሙያዎች በግል ጠቅሰዋልም። በሌላ መረጃ አሳዛኝ ሰበር ዜና አለ። በአማራ ክልል ከጎንደር መተማ መንገድ ላይ መቃ በተባለ ስፍራ ታጣቂዎች ሰኞ እለት በፈጸሙ ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸው ተሰማም። እንደ ራዲዮ ዘገባ በታጣቂዎቹ ከተገደሉት ሹፌሮች መካከል በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎች ታፍነው ተወስዷል ተብሏል። አብዛኞቹ አሽከርካሪዎች የተገደሉትም ከጥቃቱ ለማምለጥ ጥረት በማድረግ ላይ ላሉ በሩም ታተኩስ እንደሆነ የጠቀሰው ይህ ዋዚማ ራዲዮ ዘጋቢ የጥቃቱ ፈጻሚ ታጣቂዎች ማን ለጊዜው ባታረጋገጥም በክልሉ የሚንቀሳቀሱ ታጣቂዎች ግን ሰሞኑን በመተማ ወረዳ ከቅማንት ብሔረሰብ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ምንጮች ነግረውኛል ሲል ሬዲዮ ዘግቧል። በመተማ አሁንም የፋኖ ኃይሎች ከቅማንት ማህበረሰብ ጋር ግጭት እንዳሉ እየተገለጸ ይገኛል። በሌላ በኩል የኬንያውን የተቃውሞ ሰልፍ እንመለከታለን። በኬንያ ሰልፈኞች ከፖሊስ ጋር በመጋጨታቸው ቢያንስ ስምንት ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋልም። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስት በመቃወም በተቀሰቀሰ ህዝባዊ ተቃውሞም በሺዎች የሚቆጠሩ ሰዎች ወደ ጎዳና በመውጣት በተፈጠረው ቆስም ቢያንስ ስምንት ሰዎች ሲገደሉ አራት መቶ ዎቹ ቆስለዋል ተብሏልም። እንደ አውሮፓውያን አቆጣጠር በ2024 ሀገሪቱ ከተቀሰቀሰው ጸረ መንግስት ሰልፍ በኋላ ከአንድ አመት በኋላ ዋና ከተማ ናይሮቢና በሌሎች ከተሞች ፖሊስ ከተቃዋሚዎቹ ጋር ተጋጭቷል። ተደርጓልም አብዛኞቹ ሰልፈኞች ሩቶ ስልጣን ከመልቀቅ አለባቸው በማለት አገዛዘውን በሰላማዊ መንገድ እንደሚቃወሙ ምልክት አድርገውም ቅርንጫፎቹን እያውለበለቡ ታይተዋልም። መንግስት የተቃውሞ ሰልፈኞች በቀጥታ የቴሌቪዥን የሬዲዮ ስርጭት እንዳይተላልፍ ቢከላከልም አዋጁ በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯለም። ሩቶ ተቃዋሚው ሰላማዊ መረጋት እንዳያደርሱም አሳስቧልም። የተቃውሞ ሰልፈኞች የኬንያ ሰላም ማፍረስ መሆን የለባቸውም ነገሮችም ሲበላሹ የምንድር ቤላ ሀገር የለንም የሀገራችን ሰላም መጠበቅ የእኛ ኃላፊነት ነው ብለዋልም። ፖሊሶቹም ዋና ዋና መንገዶችን በተለይም ዋና ፕሬዚዳንቱ ቤተ መንግስትና ፓርላማ የሚወስዱ መንገዶችን ዘግተዋል። ባለስልጣናቱም ረውል በተካሄደ የተቃውሞ ሰልፍ ላይ የሟቾቹ ህዝ እስካሁን አልገለጹም። ነገር ግን የኬንያ ህክምና ማህበር የኬንያ የግ ሶሳይቲና የፖሊስ ማሻሻያ ስራ ቡድን በጋራ ባወጡ መግለጫ ቢያንስ ስምንት ሰዎች ተገሏል ተብሏል። በተጎዱት አራት መቶ ሰዎች መካከል ደግሞ 83ቱ ልዩ ህክምና የሚያስፈልጋቸው ሲሆን ስምንቱ ደግሞ በጥይት ቆስሏል ተብሏል። ጉዳቱ ከደረሰባቸው ሰዎች መካከል ሶስቱ የፖሊስ አባላት እንዳለውም መግለጫው አክሎ ገልጿል። በሌላ መረጃ በጋዛ የሟቾች ቁጥር 84000 መድረሱን ሪፖርት አመላክትም። ይህ ሐያዝ የጋዛ ጤና ሚኒስትር ካወጣው 45650 በ40 በመቶ እንደሚበልጥ ተገልጿል። የጋዛ የሙዳ ሰሳ ጋዛ ሞርታሊቲ ሰርቬ በእስራኤልና ሐማስ ጦርነት መካከል የደረሰውን ጉዳት ይፋ አድርጓል። ጦርነት ከተጀመረበት ኦክቶበር 7 23 ጀምሮም እስከ ጃንዋሪ 25 ድረስ ብቻ 75000 ፍልስጤማዊ መገድላቸውን አንድ ሪፖርት አመላክቷል። በግፍ ከተገደሉት ደግሞ 56 በመቶዎቹ እናቶች ሲሆኑ እንዲሁም ደግሞ ና አቅመ ደካሞች እንደሚገኙበትም ተገልጿል። ከጦርነቱ በኋላ ከተወለዱ 357 ህጻናት አራቱ እንደሚሞቱም በሪፖርት አመላክቷል። 8540 የሚሆኑ ደግሞ ከጦርነቱ ውጭ በተከሰተ ነንቫይሎት ሞንት ነው ህይወታቸው አልኮ ተብሏል። ምክንያቶቹም ረሃብ፣ ህመም፣ የጤና አገልግሎት እጥረት እንደሚገኙበትም ተገልጿል። በዚህ ጥናት ከሰባት ዩኒቨርሲቲ ተቋማት የተውጣጡ ዓለም አቀፍ የምሁራን ቡድን ተሳትፎ አድርጓል። ቡድኑ የጋዛ ጤና ሚኒስትር በየጊዜው የሚወጣው ሪፖርት እየተጋነና ለመሆኑን አረጋግጧል። ቡድኑ በጋዛ የሚኖሩ 20 ፍልስጤማውያን በፊት ቃለመጠየቅ አድርጓል ትብሏልም። ዳታው ከታሳ 30 224 እስከ ጥራ 525 ባለው ጊዜ ነው እየተካሄደውም ትብሏል። በመጨረሻም ትራምፕና ፔንታገን እንመለክታለን። ትራምፕ የኢራን ኒውክሌር ዞታዎችን አልወደሙም ሲል ፔንታጎን ያወጣውን መረጃ ውድቅ አደረግም። አሜሪካ ቅዳሜ ሰኔ 14 ቀን 2017 ዓ.ም በኢራን ላይ በፈጸመችው ጥቃት የኒውክሌር ማብላዊ ዞታዎችን አላወደመም ሲል የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራ በኋላ ሊመልሱ እንደሚችል ማመላከቱን የአገሪቱ የመከላከያ ደህንነት ኃላፊ የሚያውቁ ምንጮችን ለሲቢኤስ ተናግረዋል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበር ማህበረሰብ ሾልኮ የወጣ ነው ሲል ግምገማውን ውድቅ አድርጎታል ፕሬዚዳንት ዶናልድ ትራምፕም የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድሟል በማለት በድጋሚ አጽንኦት ሰጥቷል ውድ የአዲስ ኢንሳይደር ቤተሰቦች ለአዲስ ኢንሳይደር አዲስ ሲሆናችሁ ቻናሉን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ